ከሰሞኑ እንግዲህ አንድ አባዱላ ሚኒባስን ከቦታ ጅዳ አስመተን ነበረ ለአንድ ከስተምራችን። ያንን መኪና በውስጥ ሲላክልን እንግዲህ ምንም አይነት ሞተር እንደማይፈልግ አቋሙ ደግሞ እጅግ በጣም ምርጥ የሆነ አባዱላ ነው እና ያንን ተሽከርካሪ አዲስ አበባ ከመጣ በኋላ ፍተሻ አስደረግን። በተለይ መኪናውን እንግዲህ ሞተሩን እኛው ራሳችን በጣም ንርተን አየነው። ምንም አይነት ትንፋሽ የለው ባለቤቱም እንግዲህ ምንም ሞተር እንደማይፈልግ ነግሮናል። እኛም እንግዲህ የዘይት ማስገቢያ ክዳኑን ስንከፍተው ምንም አይነት ትንፋሽ አላወጣም። በቃ በጣም ጥሩ ነዋል። ብቻ መፈተሽ ያለበትን ሁሉ ከፈተሽን በኋላ መኪናውን እንግዲህ በ2 ሚሊዮን 550 ሺ ብር ጨርሰን ለባለ ንብረቱ አስረከብን ማለት ነው። ሁለት ሶስት ቀን ከዋለ በኋላ ግን ያልተጠበቀ ነገር ተከስቷል። መኪናው ሞተር ይፈልጋል ተባል እንግዲህ ይህ ሁኔታ በተለይ ባለንብረቶች እባካችሁ እባካችሁ ለማለት ያክል ወዳለሁኝ። በግልጽ ተናገሩ። ሞተር ላይ ችግር ካለ ሞተር ላይ እንግዲህ ምንም አይነት ትንፋሽ የማይሰጥ ነገር እንደሚገባበት ባለሙያዎች እየነገሩን ይገኛሉ ማለት ነው። ይህንን ጥንቃቄ ልታደርጉበት የሚገባ ጉዳይ ነው። እንዲሁም ባለንብረቶችም እባካችሁ ፈጣሪያችሁን ፍሩ ለማለት እንወዳለን።